አዲስ አበባ ከተማ ስሟን የሚመስል የአፍሪካ መዲናነቷንም የሚመጥን መሰረተ ልማቶችን ሳትገነባ ቆይታለች። ነዋሪዎቿ ለኑሮ በማይመቹ እርስ በርስ በተቀጣጠሉና ሕይወትን ለአደጋ በሚያጋልጡ ቤቶችም የሚኖሩባት ናት። በእነዚህ ቤቶች በተለይም የክረምት ወቅቶችን ለማለፍ እጅግ አስቸጋሪ ነበር። በአዲስ ከተማ ክፍለ ከተማ በተለምዶ ገብስ ሰፈር ተብሎ በሚጠራው አካባቢ የሚኖሩ ዜጎችም ይህን ችግር ከሚጋፈጡ የከተማዋ ነዋሪዎች ውስጥ ናቸው። በቃ ዝናቡ ስዘንብ ያፈሳ ግርግዳም የፈረሰ ነው፣ በሩም የተሰባበረ ነው። ችግር ላይ ነው። ክረምት ክረምት በጋብቻ ነው። ለእኔ ጦሩ ገብስን ቆሎ ነው የምንሰራ። እናታችንም እኛ በሱን ያሳደገችን እኔም ልጆቼም በሱ ነው ያሳደግኩት። እሳት አደጋ በሚደርስበት ሰዓት መግቢያ የለውም መውጫ የለውም። በጣም እየተጨናነቅን ነበረ የምንኖረው። መንግስት አዲስ አበባን እንደ ስሟ ለማድረግና ነዋሪዎቿ ደረጃውን በጠበቁ ለኑሮ በሚመጥኑ ቤቶች ይኖሩ ዘንድ ባለፉት ዓመታት የመኖሪያ ግንባታዎችን እያደረገ ይገኛል። በተለይም አቅመ ደካማ የሆኑ ዜጎች በዚህ ስራ ውስጥ ከፍተኛ ትኩረት አግኝተዋል። በዛሬው እለትም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአዲስ ከተማ ክፍለ ከተማ የተገነባውን ባለ አምስት ወለል በጎ በጎነት ቁጥር ሶስት የመኖሪያ መንደር መርቀው ለነዋሪዎች አስተላልፈዋል። ለዓመታት በችግርና በስቃይ ኑሯቸውን ሲገፉ የነበሩት የአካባቢው ነዋሪዎችም ዛሬ እፎይታ አግኝተናል ብለዋል። መጦሪያ አይን አጥቼ ያለው እያልኳ ነባ ነበር። ይሄ አይን የጠፋው ሰጠኝ ታላቁ ንጉስ፣ የአንገት ማስገቢያ ደ ትልቁ ማረግም ሰጠኝ። ይሄ ማረግ ነው ማረግ አግኙ፣ እናንተ ማረግ አግኙ። ሞቼ ነው ገና ከጉድጓድ የወጣው ማለት ነው። እድሜ ለዳነጫ ቤቤ ፈጣሪ እድሜና ጤና ይስጣት። ላሰ ለሁሉ ለኢትዮጵያ እድሜ ጤና ይስጣቸው። እጅግ ነው የምናመሰግን። እውነቴን እንደዚህ አይነት እድል አይቼም አላውቅም። እኔ ለራሴ በጣም እንጃ ምን ብዬ ልንገርህ? በጣም በጣም ደስተኛ በጣም ደስ ብሎኛል። እኔን የደረሰው እድል ሁሉንም እንዲደርሰው እመኝለታለሁ። የአዲስ አበባ ከተማ አስተዳደር የነዋሪዎችን የቤት ፍላጎት ለማሟላት ከባለ ሀብቶች ጋር በመቀናጀት ባከናወናቸው ተግባራት በርካታ ነዋሪዎች ተጠቃሚ መሆናቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ አስታውቋል። ባለፉት ዓመታት ከ270 ሺህ በላይ ነዋሪዎችን የቤት ባለቤት ማድረግ መቻሉንም ጠቁመዋል። ቤት ለከተማችን ነዋሪዎች ሁል ጊዜ እና ዋነኛ ጥያቄ ነው። ይህንን ለመመለስ ከተማችን በብዙ መንገድ አቅዶ እየሰራ ነው። በዚህ የለውጥ ዘመን ውስጥ ብቻ ከባለሀብቶችም ጋር ሆነን በከተማ አስተዳደሩን በጀት በግል የሚያለሙት አልሚዎችንም አበረታተን ወደ 270 ሺህ ቤቶችን ነዋሪዎቻችን ጋር ማድረስ ችለናል። ከነዚህ ውስጥ 39 ሺህ የሚሆነው ያክል በበጎ አድራጎት የተሰራ ነው። የቀድሞ የወዳደቁ የቀበሌ ቤቶች ፈርሰው ተመልሰው የተገነቡበት ነው። እስካሁን የሰራ ነው ብቻ አይደለም ለሚቀጥሉት በጀት ዓመታት እስካሁን ድረስ ካደረግነው በላይ ትልቁን ትኩረት የምናደርገው መኖሪያ ቤቶች ግንባታ ላይ ነው። ከተማዋን ዘመናዊና ለኑሮ ምቹ የማድረግ ጥረቱን የሚደግፉ ባለሀብቶችና በጎ አድራጊዎችን ያመሰገኑት ከንቲባ የሕዝቡን ችግር ለመቅረፍ ምንም አይነት አስተዋጽኦ ሳያደርጉ በጎ ተግባራትን ግን የሚያጣጥሉ መኖራቸውንም አንስተዋል። ከተማ አስተዳደሩ ግን አሁንም የዜጎችን ህይወት ለማሻሻል የሚረዱ ተግባራትን አጠናክሮ ይቀጥላል ነው ያሉት። እናቶች ከትላንትና ከቤታቸው ወጥተው ውሃ በጀሪካን ከሚሸከሙበት መጸዳጃ ፍለጋ በአካባቢ ከሚጋፉበት ውስጥ ወጥተው እንደዚህ አይነት ቤት ሲገቡ አይ ትውስታቸው ፈረሰ ይሉናል። ትውስታቸው ፈረሰ፣ ተፈናቀሉ ሁሌ የምትሰሙት ነገር ነው። እኛን እንደምንለው የአዲስ አበባ ሕዝብ የቆሻሻ ትውስታም የለውም፣ የወዳደቀ የፍርስራሽ ትውስታም አይደለም። ትውስታው ትልልቅ ታሪክ አለው። ሀገርን የኮራ የሰራበት ያለማበት ትልልቅ ትውስታዎች አሉ። ትውስታዎቻችን እና ቅርሶቻችንን እንጠብቃለን፣ እናድሳለን፣ እናስውባለን፣ ለዓለም እናስተዋውቃለን፣ የቱሪዝም መዳረሻ እናደርጋቸዋለን፣ ለትውልድም ደግሞ ማስተማሪያ እናደርጋቸዋለን። ከንቲባ አዳነች አቤቤ በዛሬው ዕለት ከበጎነት ቁጥር ሶስት በተጨማሪ ባለ አምስት ወለል ህንፃ መሰረተ ድንጋይ አስቀምጠዋል።